አሰላሙ አለይኩም ወረህመቱላ፣ እንዴት ናችሁ? ዛሬ ቆንጆ የሆነ የፊት ማስክ እንሰራለን። በጣም ብዙ አይነት የፊት ማስክ ልትጠቀሙ ትችላላችሁ። የዛሬው ግን በጣም ቆንጆ፣ ለማዲያት፣ ለተሸበሸበ ፊት፣ ያለ እድሜያችሁ ፊታችሁ ለተሸበሸበ፣ ለጥቋቁር ነጠብጣብ ላለባችሁ ሰዎች ቆንጆ መፍትሄ ነው ብዬ አምጥቼዋለሁ። በጣም አሪፍ ነው። እኔም ተጠቅሜዋለሁ። በጣም ቆንጆ ነው። ተጠቀሙት። ለቻናል ያዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አሁን ቀጥታ ወደ አሰራሩ እንገባለን። እስኩን የምንሰራበት ግብአት ፈልገን፣ ግብአት የበቆሎ ዱቄት፣ የበቆሎ ዱቄት ኪያር አለኝ። ኪያር ቆዳውን ልጨዋለሁ። የተላጠ ኪያር አለኝ። እና ቫዝሊን ቫዝሊን የተጠቀምኩት ኒው ከሪን በዚህ መልኩ አጥቆዋለሁ። በጣም በቀጭን ፓርት ይፈቀፍቃል። እንደዚህ ኒው ከሪን በዚህ መልኩ እንደዚህ ፈትብኬ እንደዚህ አዘጋጅቻለሁ። ያያችሁት ይኸው በቀጭን ፓርት ነው ኪያሩን የፈከፈኩት። በዚህ መልኩ እንደዚህ ሆኖልኛል። አሁን የብቆሎ ዱቄትን ጨምራለሁ። የብቆሎ ዱቄት አንድ ሶስት ማንኪያ እንደዚህ እጨምርበታለሁ። እያያችሁ ካነሳችሁ ቀጭን ከሆነ ብዙ ስለማይዝ ወፈር ያለ ሲሆን ቆንጆ ነው። እንዳረሱ ቻናሌን ላይክስ፣ ሼር፣ ሰብስክራይብ በማድረግ አበረታችሁኝ፣ ውድዎችዬ ከዛ ቀጣይም ምን እንደምጨምር ቫዝሊን ቫዝሊን እንደዚህ ጨምራለሁ። ይሄው ቫዝሊን ጨመርኩበት። ከዛ በደንብ አዋህደዋለሁ፣ አንድ ላይ ሚክስ እንዲሆንልኝ በደንብ በማማሰል ትንሽ የበቆሎ ዱቄት ጨምርበታለሁ፣ ስላነሰው። የበቆሎ ዱቄት በነገራችን ላይ በፊት በጣም ቆንጆ ነው። ከማርጋም ይሆናል፣ ቀጣይ ከማርጋ እሰራላችኋለሁ ሌላ ማስክ። ይሄ ግን በጣም ከሁሉም የተሻለ ብዬ የመረጥኩት ይሄንን ነው እና ቆንጆ ውጤት ታገኙበታላችሁ። ተጠቀሙት ውዶች፣ ይሄ አሪፍ ማስክ ነው። እንደዚህ ካረግነው ነው በኋላ ፊታችንን በሳሙና ቆንጆ አርገን ንጹህ እናደርገዋለን። ጽድት ያለ ፊት ምንም ቆሻሻ የሌለው ፊታችንን ከታጠብን በኋላ ይሄንን ይሄ አሁን ቆንጆ ሆኗል፣ ወፈር ያለ ነው። ፊታችንን ከታጠብን በኋላ ለ ስንደቂቃ እንቀበላለን። ፊታችን ከደረቀልን በኋላ ተቀብተነው አንድ አርባ ደቂቃ አርባ ደቂቃ ፊታችን ላይ ከቻልን ሳንንቀሳቀስ ተኝተን ማለት ነው፣ በጀርባችን ተኝተን ማስኩን ተቀብተን እንቆያለን። ካልቻልን ደግሞ ተቀብተነውም ብንቀሳቀስ ስራ ብንሰራ ምንም ችግር የለውም። ይህን ያክል እንደ ተልባ እንደነማር ምናምን አያጣብቅም። እንደነንቁላል እነሱ ናቸው። ፊታችንን ወደ ተቀብተን እንትን ካለን ስራ ምናምን እንስራ ብለን ካሰብን እነሱ የባሰ ፊታችንን ወደ ታች ነው የሚለጥጡት። ይሄ ግን በጣም ቆንጆ ነው፣ በጣም ቆንጆ ነው። ከሁሉም የተሻለ ማስክ ነው እና ተጠቀሙት። ተጠቅማችሁት አርባ ደቂቃ ከቆያችሁ በኋላ ድርቅ ይላል፣ እዛው ላይ ይደርቃል። በቃ ያስታውቃል። ስስ ያለ ፊት በአንድ ቀን ነው ለውጥ የምታዩበት። ከዛ ምን ለብ ባለውሃ እንታጠበዋለን? ለብ ባለ ውሃ ታጠቡት። ምንም አይነት ክሬም ምናምን ባትጠቀሙ ባዝሊን ስላለው የራሱ የሆነ ቆንጆ ስልስ ያለ ፊት ይሆንላችኋል። በጣም አሪፍ ማስክ ነው ተጠቀሙበት። ቻናሌን ላይክ ማድረግ አትርሱ። ሼር አድርጉት ለሌሎች እንዲደርስ። ኮሜንት አድርጉልኝ በቀጣይ ምን አርጉኝ ለተከታተላችሁኝ ከልብ አመሰግናለሁ። ማስካችን በዚህ መርቱ እንደዚህ ቆንጆ ሆኖ ደርሶልናል። ይሄ እንደዚህ አሪፍ ሆኖ ደርሷል።